እሷ ማለት ነው አንተ ጋር ሱመያ ጋር ምታረቅ ፈልጋለሁ። አዋ አገናኝ በእናትሽ ልጆችን ላግኝ፣ ሱመያ ልካስ ይቅርታ ልበል እግሯ ስር ልውደቅ። ሰላምን እግሯ ስር ወድቄ ለምኜ ሚስቴ ጋር እንድታስታርቀኝ ይፈልጋለሁ።

ግን አንተ ልጅ ዛሬ ነው እንደዚህ አይነት ችግር ተከተኛለህ። ሰው ምን ነው ነው መጣላት ቦታ ሰው

እላችኋለሁ ዛሬም በአዲስ ቪዲዮ መጥቻለሁ። ምንድነው እንግዲህ ባለፈው እንደነገርኳችሁ ሰኢድ በአስቸኳይ መገናኘት አለብን ምናምን ብሎኝ ያለበት ቦታ ይጀ ነበረ። ያኔ በዛ ሰዓት ሪከርድ ምንም ያለዋጣ ውስጥ በመስመረበት ተደዋወልን፣ እንደ ጊዜው ለጊዜው ማለት ነው። እና ሰኢድን ላገኘው ሄድኩኝ። ሲሄድ ሰኢድ ያናገረኝ በቁጭት በጸጸት ነበረ። ምንድነው ሰላምን አግኝቶ ሰላም የሰኢድ ልጅ ያለበት ቦታ እያፈላለገች ነበር። ከሱ በፊት ነበር ቀርማ የመጣችው ሰንአ እሱን ተከትሏት ነው የመጣው ሰላም የመጣችው፣ ልጁ ያለበት ሁኔታ አጣርታ ሱመያን እውነቱን እንድታቅ ለማድረግ ነበረ። እና ሰላም በመጣችበት ጊዜ ከኔ ጋር ተገናኝንም፣ እንዳጋጣሚ እኔ ገጠር ነበርኩኝ፣ ከዳናይት ጋር ነበር የተገናኘችው ማለት ነው። እና ከዚ ወዲህ ተገናኝተን እናውራ፣ ስለ ልጁ ምናምን እናጣራና ሱመያን እናሳምን እያለች ነበር። እኔም በሀሳቡ ተስማምቼ ነበር ማለት ነው። ያው ከዚህ በፊትም ለማጣራት እንደሞከርኩት ከዛ ልምሆም ሰኢድ ነው ያለኝ። ሄድኩኝ። ይሄንን ነገር እኔ እውነቱን ለሱመያ እየነገርኩ ነው፣ እየዋሸሁ አይደለም ምናምን። ያኔ ልጅ እንደሌለው እንደረዳት ሴትየዋን ነው የነገረኝ። ከዛ በዛ ላይ ደግሞ ሰላምን አገናኝቸው ሱመያ ለምና እንድታስታርቀው ሰላምን መለመንና ይቅርታ መጠየቅ ነበር የፈለገው ማለት ነው። እኔም ደግሞ ያኔ በጊዜው አላመንኩትም ነበረ። ከዛ በጣም ብዙ ነገር ነው በጸጸት ማልቀስ ብቻ ነበር የቀረው። ከሱመያ ጋር ለመታረቅ ያለውን ፍላጎት፣ ልጆቹን ለማየት ያለው ጉጉት ሰኢድን ከሰላም ጋር ማገናኘት ተገደድኩኝ ማለት ነው። ለምን እኔ ሰኢድን በንግግሩ አምኜ ያኔ ሱመያ ጋር መታረቅ ስለሚፈልግ ነው ብዬ ነው እኔ በሰዓቱ ከሰላም ጋር ያገናኘኋቸው። ያኔ ሰላምን እኔ አሳልፌ መስጠት ፈልጌ ሳይሆን እሱ ግን ሰላምን ካገናኘሁት በኋላ እኔ እንደውም ሰላምን እንገናኝና እናውራ የሆነ ነገር አውቃለሁ ብዬ ጠርቼ ሰላም ስትመጣ ስታየው ደነገጠች። ግን መደንገጧም ትክክል ነበረ። ሰላምን ካገናኘሁት በኋላ ከዛ አካባቢ ሄጂ ብሎ ሳይድ ሲያባረራኝ እኔም ሄድኩኝ። ያኔ የወጣሁት ቶሎ ከስራ አስፈቅጄ ነበረ። በጊዜው ደግሞ አፍላ ነበረብን፣ ደቂቃ ሰው ታሟል ብዬ ነበር የወጣሁት ማለት ነው። ከዛ እኔ ከዛ ሄጅ ወደ ቤቴ፣ ሰላም ሀገር ነው ብዬ እነሱ ተገናኝተ ያወራሉ። ያኔ ከእሱ መያጋ መታረቅ ብቻ ነው ፈልገው ሌላ ነገር አልፈልግም፣ ሰላምን ላደረግኳት ለበደልኳት ነገር ይቅርታ ጠይቃለሁ ብሎኝ ሄደ። እንደገና ቪዲዮ ትላንትና ሲለቁ አየሁት ማለት ነው። ፖሊስ መምጣቱ ግርግር መኖሩ ፓስፖርት መቀማቷን፣ እሷ ፖሊስ ስታመጣ እሱ ጭራሽ ሶስት አራት ፖሊስ ይዞ ሌላ ግርግር ፈጠረባት። ይሄ ነገር ሰላም ጋር እኔን ምን አደረገኝ? እኔ ከሰኢድ ጋር ሆኜ ሰላም እንድትጎዳ ፈልጌ ወድጄ ሰላምን ለሰኢድ አሳልፌ እንደሰጠሁ ብዙም ሰው እንደዛ ነው ያሰበው፣ ሰላምም እንደዛ ነው ያሰበችው። አሁን በሰኢድ ምክንያት እኔ ከሰላም ጋር ተጣላሁ። በየት እሳግቼ ይቅርታል ጠይቅ በየተሳ ግቻ በቃ ሰላም ተናዳ ደውላ፣ እንዴት እንደዚህ ታደርግኛለሽ? አዋ ዛሬ ገና ስትሰራሽ ሰኢድ ከጥፋቱ አይማርም ብዬሽ ነበር። አውቆ ነው፣ ለመበቀል ነው የሚፈልገው። እኔን እንደት ፍላሽ፣ የሰርግ ፍላሽ፣ የስንት ወር ፍላሽ። እዛ ፍላሽ ውስጥ እንግዲህ ምንድን ነው ያለው እሱን ፍላሽ ካላመጣሽ ብሎ ሰውዬው ፓስፖርቱን ከሀገር ሀገር የምትሮጥበትን ቀማ። እንደዚህ ያደርጋል ብዬ ሰኢድ ራስቤ ያለው እንደ እስኪ እናንተ ፍረዱ። እኔ አንድ ሰው እኔ አሁን እሱ ሰኢድ ከዚህ በፊት አውቀዋለሁት አሁን ላይ ተጎጅ ነው እንጂ ጎጂ ነው ብዬ አላስብም ነበረ። ግን ከሚስቱ ጋር እና ከልጆቹ ጋር መገናኘት ያለው ጉጉት እውነት መስሎኝ እኔ ሰላምን ወስጀ በንጹህ ልቤ ያኔ ለሱ በማሰብ የተነሳ ነው ሰኢድ ጋር ያገናኘኋት እንጂ ሰኢድ እንደሚጎዳት በቃ አይደለም። ሰላምን እኔ ራሴ አላገኘውም ነበር እንደ ዛሬው። ሰኢድን ደግም ያላምን ብዬ ያልኩበት ቀን የለም። ሰዎች እውነት የምላችሁ እኔ ከሰኢድ ይህንን ነገር አበደን አልጠብቅም። ለምን እኔ ሰኢድ ሳውቀው ሰውን የሚያከብር እንጂ ለዚህ ደረጃ ሴትን በፖሊስ ያስፈራራል፣ ሴትን በፖሊስ ያስይዛል፣ ቃሉን ያጥፋል ብዬ አልጠበቅኩም። ለካን እሱ እውነትም እንዳለችው ሰላም፣ ሰላምን መበቀል ነው እንጂ የሚፈልገው ከሱመያ መታረቅ አይደለም። ሁለተኛ ነገር አዩም መተውም አይፈልግም፣ ሱመያንም ማግኘት አይፈልግም፣ ልጆቹንም እንደዛው። ለምን አሁን ሰላምን ባገናኘው ሰዓት ሰላምን ለልጅ ማጣራት የመጣችው ለእነሱ ትዳር ስለምታስብ እንጂ እንዲፋቱ ብትፈልግ የሌለ ያለውን እውነትና ውሸት ብዛ ትኬት እየቆረጠች የምትመላለሰው ለእነሱ እ መቼም ለእሷ ጥቅም አጌታበት አይደለም። እሱ ጭራሽ ልታገቢያት ነው ወይ ልትድርያት ነው ወይ ሌላ ነገር የሌለ ነገር፣ ጭራሽ እሱ አፋታ ልታገባ ታስብ ይሆናል ብሎ የሚያስብ ጎበዙ ነው። ብቃ የለም። እንደ አሁን ዛሬ ሰይድን ጠርቻለሁ፣ እዚ ላደረገው ጥፋት እንዳስረዳ አሁን ሰኢድን ጠርቸዋለሁ። ቤት ሰይድ ካሜራን አስቀምጬ መጥቶ የሚለውን ነገር ማዳመጥ እፈልጋለሁ። ዛሬም ይዋሸኛል ወይስ እውነቱን ይህንን ነገር ለምን እንዳደረገ ከራሱ አንደበት መስማት እፈልጋለሁ። አብረን የምናየው ይሆናል፣ እንጠብቅ። ከተወሰኑ ደቂቃዎች በኋላ አሁን ሰይድ መጥቷል። እስኪ የሚለንን ነገር ግባ ብያዋለሁ። ይገባል፣ አብረን እናያለን። ሰላም ነው። ምን እያረግሽ? ቁጭ ብዬ አንተ እየጠበኩ ነው እናንዳንተ? ብቻ ሰው አጣርፎ መጥራት የምታውቀው? ምን አዲስ ነገር አለ? አዲስ ነገር ምን አለ? አንተ ልጠይቅህ እንጂ እኔ ምን ትጠይቀኛለሽ? ምን ምን? እኔ ምን ሆነህ ነው ብዬ መጥቼ ልጅ ልታስመረምር መስሎኝ ቀይ እንዴ ካልተገኘ አንተ አንተና ያወራ ነው ከካሜራ ጀርባ ምንድን ነው? ያን ቪዲዮ ካልቀረጽን ላዝም የሰሩ ማለት ነው። አንተ ሰላምን እንደዛ አድርገህ በፖሊስ ታስይዛለህ። አንኛ ፖሊስ ማን ያመጣው? አንድ ፖሊስ ያመጣችው ፓስፖርቷ ልትወስድብህ ነው። አንተ ሶስት ፖሊስ አራት ፖሊስ አድርገህ ሴትዮዋን አንተ ታስጨንቃለህ። አልደወልኩም። እንደው ብደውል ሀያ ሰላሳ ፖሊስ እና በበጨ ምንዳለ በይህን አይሉክሳቸው እንትናቸው ሞልተው ፓትሮላቸው ሞልተው አምስት ስድስት ሆናችሁ ነው ብላቸው። ከሙልላ ነው የሚመጡት ግን ሴት ስለሆነች ዝ ያልኩት ብቻ እሷ እዚህ ሀገር ያሉ ሴቶች አንዳንድ ሴቶች እንደሚመስሉ ነው ሴት ስለሆነች ብቻ እዚህ ሀገር የሴት መፍት አለ። ሴቶች በውሸትም ወንድ እንደፈለጉ ያስቀላሉ፣ በውሸትም ወንድ እንደፈለጉ ያስደርጋሉ። ዝም ልንገርሻ እሱን ተማምና በእሷ ቤት እኔም በፖሊስ እዛ ልታስገባኝ፣ እኔ ከገባሁ በኋላ ጥያቄ የለኝም፣ ያስወጣኝ ሰው የለም፣ ምናምን ሰው የለኝም። ምን ጎበዝ እኔ በጠቀም አላሰልፍላትም። እንትን ማሳያ አስፋልት ላይ አሰልፍ የላት ከፈለገች። ማን ነው እዚህ ሀገር? እኔም በፖሊስ በምናምን ምን ሆን ስለ አይደለም፣ አይደለም። ሰላም እኔ ላይ ፖሊስ እዛ መታ። ያኔ ራሱ የመጡብን ፖሊሶች አላየሽም? ከተማን በከሶስት ቀን በላል ተሰርኩ ምን ያው ሰው አለ ያስወጡኛል እኔም ደግሞ እዚ ሀገር ወንጀልም አልሰራም። የሚያቆኝም ስለሚታመኑብኝም ሰዎቹ ምንም እንዳለው ይጠብቁኛል። በተረፈው ጠባቂ ያለ ነው። እናንተ ሰላም ሰላም እንደዛ ያስጨነካት ማስጨነቅ ስላለብህ ነው። ይሄ ማስጨነቅ ነው። እንደ እሷ ለኔ ፖሊስ አመጣች፣ ከእዛ እሷ ለአንተ ፖሊስ አመጣች። እኔን ግን ምን ብለህ ነው ሰላም እንዳገናኝ ያደረክ? በቃ አለቀ እኮ እሱ አለፈ። ኧረ አለቀ፣ ወላ አለቀ። አመሰግናለሁ። ላ ማመስግን እንደ ታመስግን። አንተ ከእሱ መያ ጋ መታረቅ ፈልጋለሁ። ልጆችን ማግኘት አትፈልግም? አንተ አትፈልግም? ለይሽ አልፈልግም። አንተ እኔ እናንተ ከካሜራ ጀርባ ላዘም ካሜራ ስላልቀረጽ ነው። አንተ ልቷሽ ነው። እኔ እኮ አንተ ጋር ተስማምቼ ሰላምን አሳልፌ እንደሰጠዋት እያለቀሰች እኮ ነው። አዋ ምን ነክቶች ነው ዛሬ እንደዚህ አይነት ጉድ ከተች? እኔ ቪዲዮን ከለቀቃችሁት በኋላ እኮ ነው ያየሁት። ሴትዮዋ አሁን ፈራች። እሷ ማለት ነው አገናኝ በእናትሽ፣ ልጆችን ላገኝ። ሱመያ ልካሴ ቅርታ ልበል፣ እግሯ ስር ልውደቅ ሰላምን እግሯ ስር ወድቄ ለምኜ ሚስቴ ጋር እንድታስታርቀኝ ይፈልጋለሁ። እሷለኛ እንደ እንዳገናኝ አደረክ። ስለ እኔ እና ስለ ሰላም አታውቂውም። ብዙ ነገር ብሬ የማላውቀው ብዙ ነገር ካለ ሌሽ በእኔ ምክንያት ሰላምን ይዘህ በፖሊስ አስጨነቅክ፣ ንገረኝ። ሰላም ከእኔ የምትፈልገውን አንቺ አታውቂም። ምንም አትፈልግም። አንተ የዛሬ ስምንት ዓመት ስድስት ወር ስምንት ወር ያለፈ የሰርግ ቪዲዮ ውስጥ ምን አለ? እሷም ለተንኮል ነው የሰለችው። ለተንኮል የማታውቀው ነገር አንድ ቀን

እያወራን ያለው እንጂ የአንተ ታጣጪ ጆሮ ታንቡር ልበጥሽ እንጂ የአንተ በጩኸት አይበጠስም። እናትህ በምር ነው ትበጥሳለህ የለ አሁን ምን ሆንኩ ነው እንደ ማን ነካሽ? ከሰላም ጋር እንዳጣላኝ መልሰህ ሰላምን ይቅርታ ጠይቃን። እኔ እሷማ ሰው ሀገር ስለሆነች ኢትዮጵያ ሳገኛት ትቀበላታለህ። እሷ በመሀላችንም ምን እንዳላት፣ እሷማ አንቺ አልገባሽም እንጂ ሹፌ እኔና እሷ እኔ ሰላም ማለት ነው እኔና ማስታረቅ አደን ድረስ ትኬት ቁርጣ መጥታ ጥፊ ዱባይ ግቢ ኢትዮጵያ ስደሽ አትላት። እዛችሁ ባለችበት ሆቴል ውስጥ መክራት ዘክራት ለምናት ተረጋጊ እንዲያትኝ ብቻችን ከልጆች ጋር ትጎጃለች ምናምን ብላ እኔን መጥራት ነበር ያለባት። ለራሷ የትኬት ወጪ እያወጣች ከምትል እንደውም ለ የትኬት ቁርጣ ቶሎ ና ድረስባት ብትል፣ ቶሎ ና እናድረስባትና ይሆና ብላ ፌስ ቱ ፌስ አገናኝታን ሁለታችንን ማስታረቅ የቻለች አውቃ ትመጣና እሱ ሰራው ባለጌ እንደዚህ አድርጎብሽ። አስ ካሜራ ላይ ተወራ፣ ካሜራ ጀርባ ደግሞ ስንት ነገር። ሰላም ምን እንዳለ ኢትዮጵያ ስገባ ስታወራ፣ ቪዲዮ ላይ ሲለቅ የነበር ሌላ መኪና ተጋብዘ ነበር ሰላም ከኔ ምን ሰላም ለሱመያ አዝና አንቺ የማታውቂው ብዙ ምስጢር፣ ስለዚህ ዝም ብለሽ አትደፍሪ። አንቺ እኔና ሱመያ እንድታረቅ ተረክ ፈልጋለሽ ጋር ሰላም ግን የሆነ ነገር ነገር ታጠፋለች እንጂ ትኬት ቆርጣ ያን እኔ እንኳን ትኬት ቆርጬ ሳልመጣ አስቸኳይ ትኬት ቆርጣ ዶአንን ትኬት ቆጆርጣ አንያለአደን እያለች ማስታረቅ ትችል ነበረ። ግን ያላስታረቀችባቸው ምክንያት አንተ ነገሮችን ከማጥፋት አስተካተላቸው አልክም። አንደኛ ከእዚህ ከአዩ ጋር እየተለጣጠብ ሌላ ድርጅት፣ እኔ ምን ላድርጋት አዩ በጣም

ዱ አርጌጣ ሰጌጅጣው ሰጌያላቀም ስለዚህ መተት አይሰራብኝም። እኔ እኮ ይሄን መተት ይሰራብኛል ብለሽ ከተጠራጠርሽና ከመንሾ መተት በራሱ ይሰራብሻል። አንተማ መስተፋቅር ተነስተህ ነው እንጂ ሰላም ታስታርቅህ ነበረላተን በዚህ ሰዓት ልጆቹ ማውጣት በቸገረባት ሰዓት ትመጣለህ ብለን ስንት የጠብቅ የነበር ከችግር ውስጥ አንተ ጭራሽ አዩ አረገ። ከችግር ውስጥ አውጥቻታለሁ። በምን አውጣ? አንቺም ባንታቂው መንገድ አለ። እኔና ሰላም ብቻ የምናውቀው መንገድ አለ። በቃ እሱን ተው። ሚስጥሩ፣ አንድ ቀን ሱመያ ወደ አገሯ የመግባት ያንተ እጅ ካለበት ለልጆች አንቺ የምታውቂው ብዙ ሚስጥር አለ። ብዙ ሚስጥር ካለ ሰላምንም ተዋት፣ አዩንም ተዋቸው። ሁሉንም ከህይወት ውጭ አርግና ሱመያ ጋር ታረቅ። አንተ ለሱ ሱመያ ፍቅርና ክብር ካለ እኮ አስታርቁኝ። ምን ፈልገው? አንተ ሰው ሊያስታርቅ ሲል ሰይዶ ነገር ቦታ እሱ ሰው የማንን በፖሊስ ሆነች፣ በፖሊስ መልእክት አንቺ እንደላክሽ ምናምን አስመስለሽ እኔ ቤቱ ልድረስበት፣ ሁለታችንም ማስታረቅ ከፈለግሽ ማስታረቅ ከፈለግሽ ሸዋ ቀስ ብለሽ የምትኖርበት ቤት አካባቢ መሆነ መኖሪያ ቤታቸውን ከነማ ጋር እንደምትኖር ምናምን ንገረኝና እዚያ የምታውቂው ሰው ወይም ደግሞ ጓደኛውን አሰው ምናምን ቤቱን የሚያቅሰው ካለ ነግረሽኝ፣ ቀስ ብለሽ የሚጠቀሙበትን ቁጥር ሁሉ ጊዜ ጋ ትጠቀሙበትን ቁጥር ሰጭኝ እሱ አስደጉ የቃል ከዛ ያ ሰው እቃውን ልሰጠው ስትሄድ ገባሽ። እቃውን ያ ሰው ሊሰጣት ለሱመያ መያ ደውላ ሲጠራት ምናምን ነገር አካባቢ ቤቱ ምናምን ተደገተማም እንዲሆን ያደርጋሉ። እንጨርሳለሁ። ከዛ ቤቱን ካየ በኋላ እዛ ቤት ገብቼባት ለራሴ ለምናት አለ እንደዚህ ያ ከፍል ፊት ለፊት ብንገናኝ በቃ ለምናትና አቀፌ ቅርታናን ብላስ ንቢያት ማጨፋ ስለዚህ እሷ የምትፈራው ከእኔ ጋር መኖር አህዩን ፍራቻ ምናምን ነው። መሻሻል እኔ ሱመያን የፈለገችበት ከፈለገች ባህር ዳር ከፈለገች አዲስ አበባ የፈለገችበት ትኖር። እዛ ሌላ ህይወት ጀምረን እንኖራለን። አዩ እዛ አዳማ ትቀመጣለች። አላሳያትን በአይን የት እንዳለች አላስደረስባቸው። ስለዚህ አንቺ ይህንን ብቻ ተባባሪ እቃ እንደላክሽላት አርጊ። ከዚህ ከዛ የምትልኪበት ሰው ምናምን እናዘጋጀ ያ ሰው እቃውን ሄዶች ሲሰጣት ሰጥቷት እንደሚለያት ምናምን አስመስለን ተከትሎ ቤቷን የሚሆን የምትኖርበት መኖሪያ ቤት እና አድራሻ ስልክ ምናምን ነገር እሱ እንትን ይበል። በዛ ከስ ይህን ተባብሬች ራለ ግን ትክክል ቁርአን ቤት መሄድ አለብህ። የት ቁርአን ቤት? እኔ ቁርአን በልጅነት የቀርቻለሁ። ለአብዲ ጋ ሆነን ቁርአን ቤት እንውሰድህ፣ ሳምንት ቁርአን ይቁሩብህ

ተናድጄ ከቤት እገባና ታበርደኛለች እያሰሰቀች እኮ የሆነች ወይም ነገር ሌላ ጉዳይ ነው። አሁን እንደዛ ካልሆነ ደግሞ አሁን አንተ ፍላጎት አሁን ልክ በሰላም እንደሸወድከኝ የሱመያን ሁሉ ነገር ከሰጠው በኋላ ጀሚላና ሱመያን በባዶ ቤት

አንድ ዲገሩ ቡሻኪ በስርዐት ቀለምን ይቆጠራል። መጋኛ ነው ያዘ፣ ጅን ነው ያዘ። አንተ ሲፈጠር ከቻይና ከመጣህ በኋላ ወላይ የቻይና ሰይጣን። ከዛ በኋላ ነው ያንን ፕሌን ጎበዞች ናቸው። ለዛ ነው ሰው የማይገባው። ሰው ማይገባው የቻይና ሰይጣን ስለያዘ ነው ሰው የማይገባው። የት ነው የማይገባው? አንተና አሁን ከሰው ጋር መግባባት አልቻልክም አሁን

ይሄው በቀላሉ እኔን ዋሻኝ በሰላም በትንሿ ነገር። እሱ ታዲያ በዚህ ሲስተም ካልሆነ አላገኛትም ከዚያን እንጂ እንጂ መንገድ ላይ ነች፣ አላስጎታትም፣ አላስይዛትም። ሴት ልጅ ናት ትደነግጣለች። ሰው ሀገር ነው ያለችው ብዬሽ ነው እንጂ ኢትዮጵያ ቢሆን ኖሮ ፖሊሶቹ ፖሊስ ጣቢያ አስገባት እና

ሰውየው ጤነኛ አደለም፣ እየነገርኳችሁ ነው። አንዴ እሱ ቃሉን አይሰብርም። ቃል ስንት የሰብሮ እኔ ሰላምን በስንት ጉድ አገናኝቸው። ይኸው፣ ጤነኛ ቢሆን ሸኪ ሲባል ቁርአን ቤት ሲባል፣ ያን ካገናኘሁት ሱመያ ማግኘት ከፈለገ አደለም፣ ሸኪ ጋር ጦርጦስ ግባ ብሎ አይገባም እንዴ ሰዎችዬ፣ ይሄ ታዲያ ጤነኛ ነው እንዴ? ሴትየቷ ስትገና ቤት ተናድጄ ስገባ ውሃ ታደርገኛለች አለ። አሁን ውሃ ታደረገችው በኋላ ጎርፍ አርጋ ትንደዋለች። እመኑ።